ክርስቶስ እግዚአብሔርን አላየም ነው አልኩ? አዎ ኢየሱስ ክርስቶስ። እንዴት ኢየሱስ ክርስቶስ ሲመጣ ራሱ እንትን ከአብ ዘንድ አይደል እንዴ የመጣው? ለምሳሌ ዮሐንስ ወንጌል 16 28 ላይ ከአብ ወጥቼ ወደ ዓለም መጣሁ ያለው። መጀመሪያ የት ነበረ ኢየሱስ ክርስቶስ? አይደለም ጥያቄያችሁ፣ ኢየሱስ ክርስቶስ እግዚአብሔርን መጀመሪያ የት ስለነበር እንደዚህ ያለው። ኢየሱስ ክርስቶስ እግዚአብሔርን ፊት ለፊት አናግሮታል ወይ? እንደውም ሲሄድ ነበር ጥያቄ። አዎ አናግሮታል ካልክ እግዚአብሔርን ፊት ለፊት አናግሮታል የተባለበትን አንድ ጥቅሳሳ ችግር ነው። ቆይ ለምሳሌ አንተ ጋር አንድ ቤት የሚያደርሰው ለምሳሌ አንተና አቅም እንደ ምሳሌ አይደለም፣ ጥቅስ ነው። ፈልግም ከአንተ ጋር አብሮ የሚያደርሰው አንተና አቅም ወይ። ስለዚህ ከአቦጥቼ ወደ ለማጥቼ ያለው ማለት ነው። ታዲያ የሱስ ክርስቶስ እግዚአብሔር አላየም ማለት ወደ እሱ ልመጣለን። ምን ማለት ነው ይሄ ወደሚለው ነው። የሆነ ጥቅስ ይሰጧቸውና በዚያ ላይ ይጀምራሉ። እንደዚህ ማለት ነው፣ እንደዚህ ማለት ነው። እንደዚህ አይነት ሳይሆን የፈለግኩት ኢየሱስ ክርስቶስ ፊት ለፊት እግዚአብሔርን አናግሮታል የሚል ቃል ስታል፣ የት ጋ ነው ያለው? አይልም አይልም። እንደሱ እግዚአብሔርን ፊት ለፊት እንዳናገረው ሙሴ ተባለ ታዲያ ለምንድን ነው እኔን ያየ አቤን አይተዋል ያለው? ታዲያ ወደ እሱ እንመጣለን፣ ይሄ ምን ማለት በኋላ እንተረጉማለን። አሁን የተጠየቀኝ እኮ ጥቅስ አለ የለም ብለና፣ እኔን አየ አቤን አየ እኔን አይተዋል ማለት የራሱ አንድ ነው። ደግሞ እንትን ካቦ ጥቼ ወደ ለመሄድ እስኪ አለ የራሱ አንድ ነው። እንደዚያ እግዚአብሔርን ፊት ለፊት አናግሮታል ኢየሱስ የሚል አንድ ጥቅስ የለም ካላሳየኝ። ኦኬ ምን አልከኝ? ወኪ አብን እንት እኔን ያየ አብን ያለው ታዲያ ሙሴ እግዚአብሔርን ስ ካየ፣ እኔን ያየ ያለው ክርስቶስ ክርስቶስ፣ ጥያቄ ይሄ ምን ማለት ነው? ይያልክ መጽሐፍ ቅዱስ ሙሉ በኋላ እንጀምራለን። ለተጠይቀው ጥያቄ መልስ ኢየሱስ እግዚአብሔርን ፊት ለፊት አናግሮታል። ምን ጥቅስ አምጣ። አዎ አይቷል፣ እሱን አይቷል እኮ እሱ ይቅርና ለምሳሌ ፊልጵስዩስ ምዕራፍ ሁለት ቁጥር ስድስት ላይ ከእግዚአብሔር ጋር መተካከልን ስላልፈለገ ወደ ዓለም መጣ ይናገራል። ከእግዚአብሔር ጋር መተካከልን ስላልፈለገ ሲል ያው እግዚአብሔርን አይተዋል ከእግዚአብሔር ጋር ነበረ። ደግሞ ትንቢተ ኢሳይያስ 59 16 ላይ እግዚአብሔር ራሱ ወደ ምድር ሲመላከት ቅን ሰው ወይም ንጹሕ ሰው ስለጠፋ ክንዱን አመጣ ክንዱ ደግሞ ያ እንትን አንደኛ ቆሮንቶስ 15 ሁለት ላይ በአዳም አጣት ሁላችንም ሞተን ነበረ። ቅድም ለልጁ እንትን እያወረድ ነበረ። በአዳም አጣት ሁላችንም ሞተን ነበር። በኢየሱስ ክርስቶስ ደግሞ ሁላችንም የዘለም ሕይወትን አገኘን እያለ እንትን አንደኛ ቆሮንቶስ 15 ሁለት ላይ ይናገራል እንዲሁ እግዚአብሔር ራሱ ክንዱን አመጣ ሲል ክንዱ ራሱ ማን ነው? ኢየሱስ ክርስቶስ ነው። ስለዚህ ኢየሱስ ክርስቶስ እግዚአብሔርን አላየም የሚል የለም። ጤነኛ ረና እንደዚህ ሲል ኢየሱስ ክርስቶስ እግዚአብሔርን ፊት ለፊት አናግሯል የሚል ጥቅስ አምጣ። ሳቀና ሚውቱን መለሰው። ዶ አረለ አረለ እኮ እኮ ኢየሱስ ክርስቶስ ካላየህ፣ ታዲያ እኔ ነኝ አብን አይተዋል ማለት ምንድን ነው? እሱን መልስልኝ እኮ ምን ማለት ነው? መልስ አለ ብለው ይገቡና ከዛ የሆነ ጥቅስ ያለሱና በዚያ ላይ ይፈላሰፉልናል። ወንም ደግሞ ይሄ ማለት ምን ማለት ነው ብለው መልሰህ ይጠይቋቸዋል። እምነትህን ይሄን ለማስረዳት እንደዚህ መጭና በግልጽ የተቀመጠ ነገር አለ ወይ ኢየሱስ ክርስቶስ እግዚአብሔርን ፊት ለፊት ለማገልገል፣ አንደኛ እግዚአብሔርን ያየው አንድም እንኳ የለም፣ ድምፁንም ከቶ ማንም የሰማ የለም ይላል መጽሐፍ ቅዱስ። የእግዚአብሔር ድምጽ ተሰምቷል አልተሰማም? መልስ ቁፎታራ ምን ምን ይፈልከው? አንተ ምን ምን ጥቅስ ነው ይፈልከው? እኔን ያየ አብን አይቷል። የለም የለም የጠየኩ የለም፣ የጠየኩ ምንድነው? እግዚአብሔርን ኢየሱስ ክርስቶስ ፊት ለፊት አናግሮታል ወይ የሚል የለም። አሁን እኔ ደግሞ በዚሁ ላስረዳ። ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 5 ቁጥር 37 ላይ እግዚአብሔርን ድምፁን ማንም የሰማ የለም መልኩንም አላያችሁም ይላል። የእግዚአብሔር ድምጽ ታይ ተሰምቷል ወይስ አልተሰማም? መልስ አህ ስለ ድምጹ ወስ አንተ አሁን አንተ ያወራው ብቻ ያንተ ብቻ ትክክለኛ፣ ሌላው ደግሞ ሁሉም ውሸት አርገ ነው የሚጥቆጥረው። ግን ይሄን ያየ አብን አይቷል ማለት እግዚአብሔር እግዚአብሔር ኢየሱስ ክርስቶስ አይቷል ኢየሱስ ክርስቶስ ምን አለ? የእግዚአብሔርን ድምጽ የሰማ ማንም የለም ይላል። አንተ ደግሞ ኢየሱስ ተሳስተሃል፣ ድምጹን ኦኬ። እግዚአብሔር እግዚአብሔር ኢየሱስ ክርስቶስ እግዚአብሔርን የሚያልከው አንተ ነህ፣ አይቷል ይላል። ስለዚህ ደግሞ ኢየሱስ ክርስቶስ ምን አለ? እኔን ያየ አብን አይቷል ይላል ኢየሱስ ክርስቶስ። ስለዚህ ስለ አብ መታየት ነው የሚያወራው ማለት ነው አይደል? እሱ ጥቅስ አብ ታይቷል እያለ ነው አይደል? እንደዛ ነው ሐሳብ። አዎ አይቷል። አዎ ለዛ ነው አብን አይቷል ያለው። በጣም ጥሩ። ስለዚህ አብ ታይቷል እያለ ነው። መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ ምን አለ? አብን ያየ አንድም የለም እያለ ይናገራል። አብ አልታየም። አንደኛ ጢሞቴዎስ ምዕራፍ ሶስት ቁጥር አስራ ሰባት ላይ እግዚአብሔር ነው የማምለክ ምስጢር ያለጥርጥር ታላቅ ነው፣ በስጋ የተገለጠ እያለ ይናገራል። ቆይ ቦታውን አብን ያየ እንደሚላል እኔ ማስታወ ኢየሱስ ነው ያለው፣ ተሳስተው አንተ እግዚአብሔርን ያየ ሰው የለም ይ ነው አብን ያየ ማንም የለም ይላል። አንተ ደግሞ አብ ታይቷል እያልከ ነው። የትኛው ትክክለኛው? ኢየሱስ ነው ትክክለኛው? አንተ ኢየሱስ ነው ትክክለኛው? አንተ ተጋጫቸው አንተና ኢየሱስ ራሱ እግዚአብሔርን የማምሰል ምስጢር ያለ ጥርጥር ታላቅ ነው የባለው እግዚአብሔርን የማምሰል ምስጢር እያለ የሚናገረው ስለማን ነው ታዲያ? አሁን እዚህ አንደኛ አብን ያየ ማንም የለም ይላል ኢየሱስ። አብ ታይቷ አለ ታይቷ ኢየሱስ ክርስቶስ አይቷል። ኢየሱስ ክርስቶስ አብ አልታየም ይላል። ስለዚህ ተሳስቷል ማለት ነው ኢየሱስ እኔ አይደለሁም የማወራው፣ ኢየሱስ እያወራ ነው። የእሱን ቃል ነው እየነገርኩህ ያለሁት። ኢየሱስ ምን አለ? ዮሐንስ ወንጌል ምዕራፍ አምስት ቁጥር ሰላሳ ሰባት ላይ አብን ያየ አንድም የለም ይላል። ምን ትላለህ? እግዚአብሔር ደግሞ እኔን ያየ ማን የለም ይላል። ኢየሱስ ክርስቶስ እኔን ያየ ደግሞ አብን አይቷል ይላል። ስለዚህ አብ ታይቷል ነው አንተ ሐሳብህ። ኢየሱስ ደግሞ አብ አልታየም ይላል። ማን ነው ትክክለኛው? አንተ ኢየሱስ ትክክለኛው ያው መጽሐፍ ቅዱስ ያለው ነው። ትክክለኛ የሚለው ምንድነው? ኢየሱስ ክርስቶስ አብን ያየ ማንም የለም ብሏል። ኢየሱስ ተሳስተው ትክክል ነው። እዚህ ኦ እግዚአብሔርን ያየ ማንም የለም ይላል ኦኬ፣ ቆይ እንትን አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 17 እንትን 16 እስቲ ላም ብለ እግዚአብሔርን የመምሰል ምስጢር ያለ ጥርጥር ታላቅ ነው፣ በስጋ የተገለጠ በመንፈስ የጸደቀ ለመላእክት የታየ በአሕዛብ የተሰበከ ባለም የታመነ በክብሩ የረጋ እንደዚህ እያለ ይናገራል። ለምሳሌ ታዲያ ይሄ እንዴት ነው እግዚአብሔርን ያየ ማንም የለም የሚለው እኮ ማንንም ያየው የለም እያለ ነው። ኢየሱስ እኔ አይደለሁም ያልኩት ኢየሱስ ነው ያለው። እዚህ ጋር ሙከይ ያርግ ነው፣ ሙከም ነው። መጽሐፍ ቅዱስ እኮ ነው እንደዚህ የሚለው እኮ። ስለዚህ አባል ታየ ማለት ነው አይደለ? በዚህ እንጨርስ። በስጋ የተገለጠ በመንፈስ የተጸደቀ ለመላእክት የታየ እንትን ባይዛ በዓለም የተሰበከ እያለ የሚናገረው ታዲያ እንዴት ነው አልታየም? የምትለው አንተ። እሱ ጋር ሌላ ነው እያወራ ያለው እባክህ። አብ አልታየም ይላል ኢየሱስ። ትክክል ነው ወይንስ ተሳስቷል? ኢየሱስ ኢየሱስ ትክክል ነው ተሳስቷል? አሁን ስለ አንተ የምትለውም ያው እኔ አልቀበልም እኔ የምለውን አንተ እንትን አልቀበልም ማለት ስለዚህ ያንተ ቢጫ ትክክል እንደሆነ የምትፈልገው እኔ አልቀበልም እኔ ሰጣው ካሬ ስለዚህ ኢየሱስ አትቀበልም ኢየሱስ ምን አለ አባ ይታይም ማንንም ያየው ሰው የለም ስለዚህ ይናገራል። አንተ ደግሞ አታምንም። ምን አገባኝ፣ እኔ አልቀበለውም ነው። ላሳይህና እያየው ካደው እዚህ ጋር ቃሉ ዮሐንስ አምስት የላከኝ አብም እርሱ ስለ እኔ መስክሯል። ድምፁን ከቶ አልሰማችሁም፣ መልኩንም አላያችሁም ይላል። አብ ታይቷል አልታየም? መልስ። ስለዚህ እዚህ ጋር ታች ምን ይላል? እርሱም የላከውን አታምኑም በእናንተ የሚኖር ቃሉ እንት ነው ሳይቶን አላያችሁ አላያችሁም ይላል እዚህ ጋር ደግሞ ታች እዚህ ጋር ነው። የአብ ድምፅ ተሰምቷል? አልሰማም። የአብን አይተሃል ያለው ኢየሱስ ክርስቶስ ተሳስቶ ነው። ወደ እሱን እመጣለን። ስለ ይህን ጥቅስ ጨርሰሃል? አን የአብ ድምፅ ተሰምቷል? አልሰማም። ተሰምቷል ማለት ድምፁን ከቶ አልሰማችሁም ይላል። የአብ ድምፅ የሰማሁ አካል አለ? የለም እዚህ ጋር ላያችሁም ምን የሚል ታዲያ፣ እሱ ብቻ ነው የሚታምነው። አንተ ግን ብዙ ቦታ ላይ ኢየሱስ ክርስቶስ እግዚአብሔርን እንዳየ መጽሐፍ ቅዱስ ይናገራል። አንተ ግን እዚህ ጋር አንድ ጥቂስ ያለው ብቻ ይዘህ፣ ስለዚህ ሌላ ቦታ ታይቷል በሚለው ልሂድ ችግር የለውም። ስለዚህ ታይቷል ብንል እንኳን መጽሐፍ ቅዱስ ይጋጫል ማለት ነው። አንደኛ እዚህ አይታይም ማለት ነው። አይደለ ይጋጫል ማለት አይደለም እኮ እዚህ ጋር እኮ ታች ምን ይላል? እርሱ የላከው እናንተ አታምኑ። ምን ማን ነው ታዲያው? ላኪ ማነው? አንዲ በሁሉም ቦታ በሁሉም በስማ ማለት እኮ ወላይ ክርስትና ወዳቂ ነው። አንደኛ አይታይም የሚላል እዚህ ጋር አለ፣ ሌላ ቦታ ይታያል የሚላለኝ እያለ ነው ይሄ ልጅ። እሺ ይታያል በየ ብሄድለት የሚጋጭ ሆነ ማለት ነው። እዚህ ጋር አይታይም ማለት እዚያ ቦታ ይታያል የሚል ያመጣ ነው። እቻ ስለዚህ የእኔን ያየ አብን አይተዋል ያለው እሱ እሱ እሱን እንትን እሱን አስረጣልኝ እስኪ። የእኔን ያየ አብን አይተዋልኝ

ስለሆነ የአምላክን ስራ የሚሰራቸው ስራዎች እና የሚናገረውን ትምህርት ያንን ከሰማቸውና ካያችሁ አብን አይታችኋል ማለት ነው እያላቸው እንጂ ስለ ቀጥታ ማየት እየተናገረ አይደለም። ፊልጵስዩስ ምዕራፍ ሁለት ላይ የእግዚአብሔር መልክ ስለርሳለ ከእግዚአብሔር ጋር መጠቃቀል ይመልስ። አዳም ችግር አለበት። እንደ አንድ ጥቅስ ጨርስ። እኔና እኔና እያብናይ የሚለን ጨርስና ወደ ሌላ ትሄዳለህ። ችግር የለውም። እኔን ያየ አብና የስል ጊዜ ኢየሱስ ክርስቶስ ስለ ቀጥታ ማየት ነው እየተናገረው፣ አሁ ነው ካላችሁ ራሱ የአብነ የታየው እያላችሁ ነው። ይሄ ደግሞ ትልቅ ቀጥታ ማየት ከሆነ አብን ያየ ማንም የለም ብሏል ኢየሱስ ክርስቶስ ዘሳስቶር ኦኬ። መልኩን እኔም አላያችሁትም ያለው ደግሞ እንትን ፊልጵስዩስ ምዕራፍ ሁለት ቁጥር ስድስት ላይ የእግዚአብሔር መልክ ስኖር ሳለ የእግዚአብሔር ማልክ ስለወርሳል ማለት የእግዚአብሔር ማልክ አለው ማለት ነው። ኢየሱስ ክርስቶስ በዚህ ጥቅስ አይታይም። ሌላ ቦታ ደግሞ ብዙ ቦታዎች ላይ ኢየሱስ ክርስቶስ እግዚአብሔርን ብዙ ሁሉንም ብንይዘው ይጋጫል፣ እያልኩህ እኮ ነው። እዚህ አይታይም ማለት ሌላ ቦታ ይታያል የሚል ላምጣ እያልክ ነው? እንደው ዋህለ ብይ ብቀበልህ ራሱ እኮ እሱ ላኪ ላኪ ስለ ላኪ እያለ እኮ ታች እኮ ሁሉንም ነገር ይናገራሉ እኮ እዚጋ ላያቸቱ የሚያሉትን ብቻ ነው እንትን አንተ ያዝከው እንጂ፣ እዛ ሁሉንም ቢታነብ እኮ መልሱ ትክክለኛ ነው የሚሆነው የኔ መልስ ነው የሚሆነው። አሁን ላስረዳች። እኔን ያያብናየ ስል ጊዜ ስለ ቀጥታ ማየት አይደለም ስለሚያስተምረው ትምህርትና ስለሚሰራቸው ድንቅ ተአምራቶች ነው እያወራ ያለው አልኩህ አይደል ቀጥተኛ ማለት ካልሆነ ነው እግዚአብሔር በገጽታው እንደዚህ ማንም ያየው የለም ልጅ ክርስቲያን እኔና ያብና የሚለውን አስረዳኝ እያለ ነው። ወደ አምሳ ጊዜ ልናገር እንደ እየነገርኩህ እኮ ነው እየተናገረ ያለው ስለ ቀጥታ ማየት ሳይሆን ኢየሱስ ክርስቶስ የሚሰራቸው ስራዎች እና የሚናገራቸውን ትምህርቶች ከአምላክ ተቀብሎ ስለሆነ እነዚህን ካያችሁ አብን አይታችኋል እያለ እየነገራቸው ነው። እዛው ላይ ይናገራል። እኔን እንኳ ባታምኑኝ ይላችኋል። በእኔ የሚሰራውን አብ የማስተምረውን ትምህርት እያለ ይነግራችኋል። እርሱ ከአብ ነውና ይህን ልታምኑ ይገባል እያለ ይነግራችኋል።

የእግዚአብሔር መልክ ነውና ኢየሱስ ስለዚህ እግዚአብሔር ነው እያልከ ነው አንተ አየሽ የምትፈልገው ክስ ላይ ከእግዚአብሔር ጋር ማጠቃከልን ማጠማትንም እንደሚገባው ነገር አልቆጠረውም ከእግዚአብሔር ጋር እኔ እኮ ያልገባኝ ነገር እኔ ያልገባኝ ነገር ከእግዚአብሔር ጋር ማጠቃከልን አልፈለገም ማለት አንድ ሰው አንድ ቤት እያደራ እንትን አያውቅም ማለት ነው በእግዚአብሔር መልክ ሲኖር ሳለ እግዚአብሔር እንዳልሆነ ሆነ ራሱ ያሳያል። የእግዚአብሔር መልክ እንጂ እሱ እግዚአብሔር አይደለም ማለት ነው። አይደለም? ምን አልከኝ? በእግዚአብሔር መልክ ሲኖር ሳለ ሲል ጊዜ እሱ እግዚአብሔር ሳይሆን የእግዚአብሔር መልክ ብቻ ነበር ማለት ነው። ይጣል አይደለ? ነው። አንደኛ እሱ ነው። ሁለተኛ እግዚአብሔር መልክ ማለት ምን ማለት ነው? እስኪ ትርጉሙን ንገረኝ። እግዚአብሔር ነው ማለት ማለት ነው። እግዚአብሔር መልክ ማለት ምን ማለት ነው ትርጉሙ? የእግዚአብሔር መልክ ማለት ያው እግዚአብሔር ማለት እግዚአብሔር መልክ ማለት ነው። እግዚአብሔር መልክ ነው። እግዚአብሔር መልክ ስለወርሳለ ከእግዚአብሔር ጋር መተካከልን አልፈለገም። በጣም አይደለም። የእግዚአብሔር መልክ ሲባል ምን ማለት ነው ማለት ኢየሱስ ክርስቶስ የእግዚአብሔር መልክ ነው ሲባል ምን ማለት ነው? ትርጉሙ የእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር ማተካከልን ያልፈለገም ከማን ጋር? ከእግዚአብሔር ጋር መልክ ማለት ትርጉሙ ምን ማለት ነው ያልኩት የሰው

የእግዚአብሔር መልክ ማለት ራሱ እግዚአብሔር ማለት ነው ብሎናል አደለ ስለዚረጋብን አንዴ ልጨርስ ድል ስጠይ ላውራ ምን አለ ይሄ ሰውዬ የእግዚአብሔር መልክ ማለት ራሱ እግዚአብሔር ማለት ነው ብሎናል አደለ ኦሪዛ ፍጥረት ምዕራፍ አንድ ቁጥር 26 ላይ ምን ይላል እግዚአብሔርም አለ ሰውን በመልካችን እንደምሳሌያችን እንፍጠር አለ። ሰውን በመልካችን እንፍጠር የተባለው በእግዚአብሔር መልክ የተፈጠረው እዚያ ጋር ማን ነው? አዳም ነው አይደለም? መልስ መልስ። ኦኬ። ስለዚህ ከማን ጋር ነው እንፍጠር ያለው? አሁን ከማን ጋር ነው ሳይሆን መልክ የተባለው እዚያ ጋር በማን ነው? አንተ ምሱ መልስ ልኝ። ከማን ጋር ነው እንፍጠር ያለው? ከማን ጋር ነው ስቀይረ በማን መልክ እንፍጠር? በመልካችን እንፍጠር ያለው ማን እንዲፈጥር ፈልጎ ነው? አዳም ነው ወይንስ አይደለም?

ፍጡር እያመለካች ወላሂ እግዚአብሔር በመልካችን እንፍጠር የተባለው ማንን ነው? አዳም ነው አለ። የእግዚአብሔር መልክ ማለት ማለት ነው ብለው ብዬ ቅድም ስጠይቀው እራሱ እግዚአብሔር ማለት ነው ብሏል። ስለዚህ አዳም እግዚአብሔር ነው ማለት ነው። አራተኛ ስላሴ አዳምን ውሰዱ፣ ጀባ ብለናል። ጀባ። ሰላም አሌይኩም

ጥያቄ አለኝ። ሰላም እንዴት ነህ? ማን ነው የሚለው? ግርማ ሰላም ግርማ ሰላም። አለይኩም ሰላም። ወአለይኩም ሰላም። እኔ ጥያቄ ነበረኝ። ማለት ሴት ልጅ ተወልዳ የተወለደችበት ፀጉር መላጨት አለበት ወይስ የለበትም? የሴት ልጅ አይላጭም። የወንድ ልጅ ነው የሚላጭው። ነቢያችን ሶለላሁ ዐለይሂ ወሰለም ወይሁለቁ ወይሰማ ይሁለቁ ሐራም ነው ወይስ ሐላል ነው? ጥያቄ ነበረ። ይላጭ የተባለው የወንድ ልጅ ነው። ይላጭ የተባለው የወንድ ልጅ ነው። የሴት ልጅ አድርገው ይላጭም።